መጀመሪያ እንደ ኩላሊት አድርጎ ኩላሊቴ ያመኝ ነበረ። እዛ በቃ ወደ ቁርአን እየተከታተልኩ ያለው እዛ እንደ እንትን ነገር እንደ ጠጠር ነገር ጡቴ ላይ ወጣ። እዛ ጡቴ ላይ ወጥቶ ጡቴ ላይ ሲወጣ በቃ እንትን ቤተሰብ በቃ ቢት እንትን እንትን ይላል ተብሎ አዲሱ ገበያ አበሻ መድኃኒት ጀመርኩኝ። ከዛ አበሻ መድኃኒት ከጀመርኩ በኋላ የባሰ ያለ የቦካ የቦካ ሆነ ቁስል። ከዛ በቃ ምንም መብት ሳጣ በቃ እንትን ገባሁኝ ወደ እንትን ሲሄድ ጤና ጣቢያ ሲሄድ፣ በቃ እንዳለ ጡትሽ ስታል ሙሉ ለሙሉ ተሰራጅቶብሻል። እንዴት እንደዚህ ብሎ በቅብድ ብሎ በጥቁር አንበሳ በየት ቦታ የት እንጻፍልሽ፣ በአስቸኳይ ሰርጀሪ መሰራት አለብሽ አሉ እኔ ሰፋህ ያር እባላለሁ የሸሚማ ባለቤት ነኝ። እና ከዚህ በፊት ያው ባለኝን አቅሜ ተራር ውጪ ትንሽም የሆነ ንግድ ነበረኝ። ተራር ውጭ ቤተሰቤን በአግባቡ ማኖር ሰው ነበርኩኝ። ስለዚህ አላህ ባደረሰብን ነገር ችግር ደርሶብን፣ ያው ያለው ነገር ሁለት አመት አለች እንጂ አጀማመሩ ከዛ በላይ ነው። ቃኔ አለ አላህ አመጣብኝ ነገር ነው። አላህ ያስቀመጠኝ ጊዜ እንትን ይበለኝ ብዬ እሺ ያልኩኝና በቃ ወደዛ ወደ ጥቁር አንበሳ ወዳው ሄድን። እዛው ቀን በድንገተኛ አስገቡኝ። ሰፋ አለችኝ እና ጡቴ እኮ እንደዚህ እንትን ነገር ያበጠ ነገር አለው አለችኝ። ስትለኝ እኔ ተናደድኩና እንደው የአንቺ ጣጣ አልቅም ብዬ እንትን በጣም አለቀሰች። አሁን ጠዋቱን ይዣት አማኔል ሄድኩኝ። እዚ አቶ ሚስተራ የነበረው አማኔል እዚ እኛ ጋር ኮተቤ መጣ። እዛ እያ ሲሄድ የተለያዩ ምርመራዎች አርሾ የተለያዩ ቦታ ላኩን። ያ የተለያዩ ቦታ ሲልኩን ያ ያዘዙን ነገር ሄደን የሁሉም ውጤት አሰባስበን ሳመጣ አይ ይሄ ነገር ይጢነው በአስቸኳይ መወገድ አለበት አሉ። በአስቸኳይ መወገድ አለበት አንድ ጡቱ ሰርጀሪ መደረግ አለበት አሉ። ይሄ እንግዲህ ሲሉ እኔ አላህ እዚህ ውስጥ እንዴት ፈተና ውስጥ ከተትከኝ አልኩና መልሼ ይሄ ዘርዝ ሰርጀሪ ወዲያውም እርምጃ ከመውሰድ በድንገተኛ ካስገቡኝ በኋላ በቃ ይሄ አፍራን የሚባል የት ነው አኪም ቤት አምስት አይነት ምርመራ አምጪ ያሉኝ ከዛ ምርመራ አመጣሁኝ ካመጣሁኝ በኋላ የአንቺ እንትን ነው ወደ ካንሰር አልተቀየረብሽም ሲሉኝ በቃ አልሐምዱልላህ ብዬ በጣም ደስ አለኝ። ለከ ዶክተሩ አላወቀውም። እዛ እንትን ካለኝ በኋላ ጥቁር አንበሳ በቃ ያንቺ ቀላል ነገር ነው፣ ጤና ጣቢያን እንዲታጠብልሽ እንዲታሸግልሽ ብሎ አሉኝ። እዛ እንደዛ ካሉኝ በኋላ እዛ ሲሄድ መጥቼ ሁለት ቀን እንትን ካልኩኝ በኋላ ዋና ዶክተር መጣ፣ አየው። ካየው በኋላ ሸሚማ ሀሰን በአስቸኳይ መሰራት አለባት ሰውነቷ ላይ ትንትን ብለዋል ብሎ አለ። ከዛ ጥቁር አንበሳ አልጋ አልነበረም፣ ወደ ሌላ ቦታ ሂዶ እዛ አድርጎ አወጡኝ። ሶስት ቀን ነው የአራት ቀን ቀጠሮ ሰጡን። እዛ ጥቁር አንበሳ አልጋ አልነበረም። የጥቁር አንበሳ ቅርንጫፍ ጤና ጣቢያ እዛው ቸርቸር ጎዳና አለ አደለ? ቸርቸር ላኩን። ኦፕራሲዮን ሆነች። ከዛ ያለውን ነገር ያው እስከዛ እስከሚሆን ድረስ ያ ወንድሞቿም ያለንን እኔም ስራ ነበረኝ ያ ነገር ሁሉ ጥፍትፍት አርገን ነው ምንሮጠው። ኦፕራሽን ተደረገ። የተወሰነ ጊዜ ሰርጀሪ ከተደረገ በኋላ ይሄ ደረቀ፣ ተመስገን ተባለ። ትንሽ መንቀሳቀስ ጀመረች። መልሶ ደሞ በላይ ላዩ ወደ ሁለት ወር ከሆነ በኋላ በላይ ላዩ ልክ እንደ ሽምብራ ነገር እንዳለ አምጥቶ፣ ይሄ ሰርጀሪ የተደረገ ቦታ እንዳለ ሞላ። ሲሞላ እንደገና ወስጄ ሳሳያቸው ይሄ ነገር በጣም ከፍተኛ ነው። መድኃኒቱ ስላልቻላችሁ ይኸው ይሄ መድኃኒት አሁን የሚሰጣት መድኃኒት፣ አቅም ሲያጥረኝ ወደ ኪሞ ነበረ እንዲያዞሩልኝ ያደረግኩት። ያ ኪሞ እንትን አላለውም። አሁን በቃ ማፍራት ጀምረዋል፣ ከአቅም በላይ ሆነዋል። እኛ ምንም ማድረግ ማድረግ አለም እስከቻላችሁ ድረስ ይህን ተከታለሉ እን እንጂ አቅም የለንም የሚባል ነገር እነሱም እንትን አሉን ያደረጉኝ። በኋላ በከዛ ምንም እንክብካቤም አላገኘሁም። በቃ በጣም በጣም ስቃይ ውስጥ ገባሁኝ። ያው ቁስሉ አላርጂ ከሆነ መሰለኝ በቃ ምን እንትን አልል ማለ አልደርቅ ማለ በቃ ስቃይ ውስጥ ገባሁኝ። ሞትም አጣሁኝ አለ በቃ በጣም ስቃይ ውስጥ እንትን አለኝ። ያው የግል ወንድሞችን እሱም በቃ ስራቸው እንትን ብሎ ሲሮ አራጡ ሲሮ አራጡ ሁለት አመት አልሐምዱሊላ ሁለት አመት አስቀመጠኝ። ከኔ ከኔ እንትን ካልኩኝ በኋላ ስንቱም እንትን ብለዋል። አሁን ኢትዮጵያ ህዝብ አሁን የሆነ መድኃኒት አለች፣ በሶስት ሳምንት የሚወሰድ መድኃኒት አለ። እሱ ጀምሬ ነበር፣ ያው በመሀል አቋረጥኩኝ። ወንድሜም ደከመ፣ በቀጥሎ ወደ ዱባይ ሄደ። አንድ ወንድም ነበረኝ፣ በቃ እንትን ሲልብኝ እስከ አመት ድረስ ተጠቀምኩኝ ያ መድኃኒት በቃ የተለመነ ሄው። ጎረቤቶቼም ጨርቃን ጥፎ እናቴ ይኸው ጨርቃን ጥፋ፣ በየመስጊድ ለመነች፣ በየሰፈር ለመነች። አሁን በቃ ምንም እንትን ትንሽ አጋጣሚ ሙሉ ሰላም የሚባል ጎረቤቴ ወንድሜ አለ ዝም ብዬ በህልሜ መጣልኝና እስኪ እንደዚህ ልበለው ወይ ከሞሞቴ በፊት የሆነ መብቴ ካገኘሁኝ ብዬ ሙርሰላ የባለፈው እሁድ ዝም ብዬ በቀስኪ ሙርሰላ እኔ እንደዚህ እንደዚህ ሁኝ ያለው። ስለዚህ የሆነ እርዳታ ካገኘሁኝ ክኒሉ ባገኝ ትድኛ አለሽ ተብዬ አለው። ያ ክኒሉ ከወሰሽ ትድኛ አለሽ አሉኝ። እስኪ መላ ፈልግልኝ ምናምን ስለው፣ አልሐምዱሊላህ ስጋናው ከእናንተ ጋር አገናኘኝ። ስለዚህ ኢትዮጵያ ህዝብ በሀገር ውስጥም በምንም ያለ ይርዳኝና እኔ ሰውነትም የለኝም ብታዪኝ እንዳለበት ብሻለሁ ወላሂ ሰው በአዱኒያ እንደዚህ ሲበሰብስ እኔን አየሁኝ በቃ እንዳለበት ብሻለሁ ሰውነትም እንዳለ ስበስ ብሻለሁ ሰውነትም የለኝም ይሄም እንደዚህ ምግብ ዛሬ እቀይራለሁ። የሚያጥብልኝም ሰው ልጆችም የደረሱ የሉኝም፣ ወንዶች ወንዶት ናዘው ያጥብልኝም። ሰራተኛ ዛሬ ይገባል ነገ ይወጣል። በቃ ቁስሉም ለማጠር እንትን ይሉና እንደዚህ ውስጥ ነው ያለሁት። የኢትዮጵያ ህዝብ፣ ኢትዮጵያ ህዝብ ከተነሳልኝ ትንሽ ህይወቴ ትንሽ እገፋለሁ የሚባል ሀሳብ አለኝ። እግሬም ብታይ እግሬም ሁሉ ቦታ ይበስብሽ ያለው በቃ ብታዩኝ፣ በቃ እንዲህ ቁጭ ቤት ሳካ ነው የምውለው። በቃ ያ መድኃኒት ስላቋረጥሽ ነው እኛ ምን እናድርግ አሉኝ። በቃ እንደዚህ ሆኜ ነው የምኖረው። ስለዚህ ኢትዮጵያ ሕዝብ መላ ይፍጠርልኝ፣ እነዚህ ሶስት ልጆቼን እንድንበልበት ያው ያለን ነገር ሁሉ ስንራረው ስንራሮጥ አልሐምዱሊላህ እስካሁን ደርሰናል። አሁን ግን ምንም ከአቅማችን እንኳን ለማሳከም ማለት ነው እሷን ምግብ ቢያምራት እንኳን ምግብ የምናጎርስበት ነገር አቅም የሌለበት ደረጃ ላይ ደርሰናል አሁን ያለንበት ይሄ የዘመድ የዘመድ የአጎቴ ቤት ነው አጎቴ ሌላ ቦታ ተከራይተን ነበረ የምንኖረው ያው ሁኔታው ሳማክረው እንደዚህ ልጆቼ እየበተንኩ ነው እኔ ክራይ መክፈል አልቻልኩም ምን ይሻላል ብዬ ሳማክረው በቃ ይሄ ዋናው ቤት ላስለቅልና ያው አላህ እስከፈቀደው ድረስ በጥበቃ መልክ ገብተው ቁጭ በል ብሎ በጥበቃ መልክ አግብቶ አስቀመጠኝ። አሁን ስራ ነበረኝ ስራዬም እንዳለ ዘግቼ ያለው የሚረዱምን ሰዎች ያው በብስጭት ያው ወጪ ሲበዛ ሁሉ ምንድ ነው አንዱ እኔ ይሄ ነገር አላይም ብሎ ወደ ዱባይ ሄደዋል። አሁን ከአቅማችን ሁሉ ነገር ከአቅማችን በላይ የወጣ ነው። በሶ በሶስት ሳምንት የሚወስደው ክኒን ነበረ ሰላሳ ሺህ ብር እሱ የወሰድኩ ያለ ሲቋረጥ አቅሜን አይችልም ስላቸው፣ በመኪና ይለመንልሽ ኢትዮጵያ ህዝብ ድሁሮ ነው ሲሉኝ፣ ያው በመስጊድ በየመስጊድ ህዝቡ እንትን አለ። በየቤት ቤት ቤት ተለመነ ሲለመን ያም ያናክልም እንትንም አልተገኘም። ከዛ በቃ ያው ህዝቡም ሁሉ ተቸገረ። ጎረቤት፣ ምኑ፣ ክርስቲያኑ፣ ሙስሊሙ ሁሉ በእኔ ያልተሰቃየ ያለው ወላ ሁለት ዓመት ድረስ በጣም ተሰቃያ። በምግብ ይሁን በመራብ በጣም ተሰቃያ ህዝብ። ይው አልሐምዱልላ እስካሁን አለሁኝ። ያ መድኃኒት እንትን ብዬ እኔ አቅሜ ዳትችልምትል በመርፌ ያዞሩልኝ በመርፌ ሀያ ሺ ብር በቦር ሲሉ ሲል አቅሜ አይችልም ስላቸው፣ በሶስት ወር አረጉል። በሶስት ወር ሂዴ በዚህ በእንትኔ ነው የሚሰጡኝ። በብብቴ ሁለት መርፌ ይሰጡኛል። ያው ክኒን መወስዳቸው የተለያዩ ክኒኖች አሉ። ከዛ አሁን በቀደም ሸሚማ እንጂ በጣም እንትን ስላለ ይሄ ክኒን እንትን ካላለሽ ምንም ሰውነትሽ ላይ ብዙ ቦታ አሁን እዚህ አሁን በዚህም በጡቴ አለች። አሁን ሰርጀሪ ልትሰራ እቺ ቁስል ስላልደረቀች እምቢ አሉ። ስለዚህ ያን አሁን እነዚህ ወደ ሌላ ቦታ ሊሄዱ ነው ሲ- ሊሄዱ እንጂ አላህ የፈጠረኝ እሱ ነው። አላህ የፈጠረኝን የሚያደርገኝ ያድርገኝ እንጂ አሁን ይሄ ቁስል ላይ እንደገና ሌላ ቁስል ከባድ ነው። በጨረር እንትን ይባላል። በሽታው ምንድን ነው አሉ ብሬስት ካንሰር ካንሰር ነው። መጀመሪያ አንደኛ ደረጃ ላይ ነበርኩኝ፣ ያው በአበሻ ሕክምና ሲሄድ ወደ አራተኛ ሆነ። በቃ እንዳለ እንትን አለ። አልሐምዱሊላ አሁን ይሄ ምክኒኑን እንትን ሳጣ መርፌው ጀመርኩ። አሁን መርፌው ሲጀምር እንዳለ ሰውነቴ ከክ በከክ አደረገኝ፣ አልተመቸኝ መሰለኝ መርፌው። አሁን መርፌው እንደዚህ ያረገኝ ብዬ ሳሳያቸው፣ ምንም ማድረግ አይችልም። አቅምሽ እስካልቻለ ድረስ ያን መውሰድ እስካልቻልሽ ድረስ አሁን እንደዚህ ሚዲያ ላይ ኢትዮጵያ ህዝብ ይረዳል፣ እንደዚህ በመኪና እንዲህ ለምን አይሆንልሽም? ትለኛለች አንድ ዶክተር አላህ እንትን ያላት ነገር አለች። እኛ እንረዳሽ፣ ደሞዛችን ትንሽ ነው፣ ሸሚማ ለምን እንደዚህ አታደርጊም ስትለኝ በቃ ያው ወንድሜ እንትን በሂደት እንትን እንለዋለን የተባለ ያው ዘመድ ዘመድ ያዋጣምን የተባለ ያው እዚህ የሰፈራችን የኛ ጉራጌ እንትን ከፍቶ እንትን አሉ አሰባስቦ ሰጡኝ። በቃ በሱ የወሰድኩ ያለ ተቋረጠ። ይሄ ነገር ሲቋረጥ ሂጄ ሳለቅስ እሱም መድኃኒቱ በመከራ ነው የምናገኘው። መርፌውም አሁን ሰሞኑ ሶስት ዙር አልወሰድኩኝም። አሁን በሚቀጥለው በስድስት ነው አሁን ሰሞኑ ሮብለት ሄጄ እንደዛ ስላቸው፣ አሁን ይሄ ስሬ እንትኔ ይሄ የተወጋሁበት ቦታ ያኮረፈ እንትን ያለ ነው፣ ደሜ እንትን አልልም ማለት ስላቸው፣ መርፌው ስላልወሰሽ ነው እንደገና ማቁስ መርፌውን ማቋረጥ አልነበረብሽም አሉኝ። ያው አቅሜ ስላልቻልኩኝ መርፌውንም አቆምኩኝ። ሁሉም እንዲረዳኝ እንዲረዳኝ አምስትም ያለው በእኔ የደረሰው በሱ አይድረስ ነው። በእኔ የደረሰ መከራ ያው ቁስል የሁለት ዓመት ማለት በጣም ከባድ ነው። ውጭ አልወጣ ምናል ሸታለው ያልኩኝ ነሳው በጣም ከባድ ውስጥ ነው ያለሁት። ስለዚህ በእኔ የደረሰው አይድረስባቸው የትም ሀገር ያለ አስታውሰኝና መላይት ጠርልኝ እኔ እነሱ ከረዱኝ ያው የሚያኖረው እድሜው የሚያውቀው አላህ ነው። ትንሽ እንኳን እንትን እላለሁ የሚባል ሀሳብ አለኝ። እንደዚህ ቁጭ ብዬ እንትን ከምል እስኪ መድኃኒቱ እንኳን ባገኝ። ያው ሐኪሞቹ ተስፋ ሰጡኝ። በመድኃኒቱ ይቀጥላል፣ እህ ይቀጥላል። አዎ በመድኃኒቱ ይቀጥላል፣ መድኃኒቱ ይቀጥላል። እና ይሄ ነገር ከደረቀ ሰርጀሪ እንሰራሻለን እንደገና አይ ቅር በጨረርካ ተባለ ተወያይታችሁ በጨረን እናደርገዋለን አሉ። እኔ አሁን እንትን ብል ጥቁር አንበሳ በጣም አሁን ምንም ምናቸው ምናቸውም አስቸጋሪ ነው። ምንም አታገኝም። አሁን ይሄ ሲዲ ስካን ልነሳ ስንት ቀን መሰለ ምመላለሱ አሁን ይሄ ስወጣ ስወርድ ደም ይወርዳል በጡቴ። አሁን ያ ስቃይ ያየሁን በጣም እንትን ውስጥ ነው ያለሁት አሁን በግል ደግሞ ሂደህ ልትነሳ አቅምህ አይችልም በቃ ኔትወርክ የለም፣ ይሄ የለም፣ ይሄ የለም፣ ይሄ የለም ይላሉ። አሁን ሮብለት የወረደኝ ደም ብታይ ምን አላኝ። ለሰው አይነገረው። ለሰው ከፍተ የምታሳየው ቦታ ለለ ሁለት ተበት ይህንይ ይህንይ ይኖራል። አላህም ጨከነብኝ። ወላሂ አላጨገነብኝ እንጂ እኔ እንደኔ እንደኔ ሰው እንደኔ ያልታረድልኝ ነገር የለም። ወላሂ ወልም ሰው ሰው አላረዱም እንጂ ቤተሰብ፣ ክርስቲያኑ፣ ሙስሊሙ ንጤው በመንገድ እንካ እንካ ለሱ እንካ እንካ በዚህ ያላለ ህዝብ የለም ወላሂ ግን እኔ አላጨገነብኝ

ሰው እስከሚሰለቸኝ ሠራተኛ ሳምንት ይገባል ይወጣል፣ ይወጣል። አላ እናጥም ይዋሉ ነገም በኔ ላይ ይደርሳልም አይሉም። ይሄን መከራ ይሄን ይዤ ነው አላህ ጠቀለብኝ። ወላሂ አላህ አንድ ደግሞ ብዙ ቦታዬ ነው እኔን ይሄን ብዬ አላህ ራሱ ነው እንጂ እኔ ይሄን ቦታዬም አለ ብዬ አለ የወረቀት አንብበው ገዛ በሌላ ቦታይም ነው እንትን ያለ ስለዚህ ያላ ጨክኖብኛል ምን እንዳደረጉ እሱ ራሱ እኔ በመጣሁ በገጠር በመጣሁ ሁለት ዓመት ነው። ሰባንድ ሳናት ሌላ የለኝ። በመቀጥበ ሁለት ዓመት ነው። በቃ ታመመች፣ አረግ ነገር አረግኩ። በቃ ትሳ ተቀመጥ፣ መስጊድ የት ለመልኩ፣ በመስጊድ ለመልኩ፣ በስንት መስጊድ ለመልኩ። በቃ አሁን አልቻልኩ፣ አሁን ልጄ ልትሞት ያልኩ። በቃ ልቤ ጭንቅ አለ። በቃ ሁለት ዓመት ነው፣ ሁለት ዓመት ነው ያለ በገጠር የሚመጣ ሁለት ዓመት ነው። ቤቴ ለቀኩ፣ መጣ ልጄ ተዳንኝ ያልኩ። ሁለት ዓመት ነው በቃ መላ የለውም ወይ አልኩ መቃ በመስጊድ እድኩ ሁዋ አልኩ አደራት አልኩ ለምልኩ አመጣ ታከማ አልኩ በቃ ምንም አልፎን አልኩላት። ይደግፈኝ ይደግፈኝ ተብየ ልቅ ይደግፈኝ። መላ የለኝም አንድ ልጅ ናት። መላ የለኝም ተብየ ልቅ ይደግፈኝ አልኩት። ደግፈኝ አላህ ይደግፋቸው። ደግፎኝ አላህ ይደግፋቸው። አላህ እንጀራ ይስጣቸው። ጤና ይድሜ ይስጣቸው። ሳሳ ደገፎነኛ ልኩ ኢትዮጵ ያልደገፎኛ አላህ ይደግፋችሁ። አሁን እንግዲህ አይኔ እያያት ከሚሞት ያው እንትን አይናችን ትንሽ እንትን አድርገን ለልጁ አማከርነው። እናንተ መጣችሁ አሁን ባለው ሁኔታ የኢትዮጵያ ሕዝብ እኛ ከአቅማችን በላይ ወተናል ወርደናል። ይሄን አህል አመት ለፍተናል። አሁን የኢትዮጵያ ሕዝብ ሩህሩህ ነው የ አገር ውስጥም ያለው አገር ውጭም ያለው አቅሙ በፈቀደ ላላህ ብሎ እጁን ይዘርጋልን። አዎ የሷ የመዳንና እንትን የማለት ያለው በማን እጅ ነው? በኢትዮጵያ ህዝብ እጅ ነው። የኢትዮጵያ ህዝብ ላላህ ብሎ ውጭም ያለው ማንም ኦርቶዶክስ ይሁን፣ ሙስሊም ይሁን፣ ጴንጤ ይሁን፣ ፕሮቴስታንት ይሁን ሁሉም አገር ውስጥ ያለውም አገር ውጭ ያለውም የእሷ ህይወት ለማዳን በፈጣሪ ስም ሁሉም እጁን ይዘርጋልን እኔ የምለው ይሄ ነው እነዚህ ሁለት ልጆች ሶስት ልጆች ናቸው ምንም ያልደረሱ የእነሱ ለማስተማር እንኳን አቅም አጥቼ ይኸው ቤት ደብተር እንኳን መግዣ አጥቼ ይሄው ቤት ቁጭ ብለዋል ለዛ ነው ከአቅሜ በላይ ስለሆነ እንግዲህ የኢትዮጵያ ህዝብ ሁሉ እጁን ይዘርጋልን እላለሁ በፈጣሪ ስም እጠይቃለሁ አመሰግናለሁ ውድና የተከበራችሁ የሀሩን ሚዲያ ተከታታዮች እንደተከታተላችሁት የሸሚማ ሀሰን ህይወት እጅግ የሚያሳዝን አደጋ ተጋርጦበታልና በመላው ዓለም ያላችሁ የሀሩን ሚዲያ ተከታታዮች ይህን ቪዲዮ የምትከታተሉ ሁሉ በአላህ ስም የእርዳታ እጃችሁን እንድትዘረጉ በመጠየቅ የዛሬ ፕሮግራማችንን አበቃን። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።